አሰላሙ ዐለይኩም ረሕመቱላህ ወበረካቱሁ ውድ ቤተሰቦቼ እንዴት እንደትናችሁ? ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬም ለእናንተ ጠቃሚ በሆነ በአዲስ ነገር ብቅ ብያለሁ። ፈላጊ እና ተፈላጊ ይባላል እና ቦታ መግዛትና ቤት መግዛት ለምትፈልጉ ቤተሰቦቼ እብቅ ብያለሁኝ። ሀሮና ሀራ ማለት ነው። ለብዙዎቻችሁ የሚመጠንና እንዳቅማችሁ የሚገዙት የሆነ ቦታ ነው ብቅ ያልኩት እና ውድ ቤተሰቦች ወደፊትም ኢንሻላህ እንደዚህው ጠቃሚ የሆኑ ነገሮችን የምንሰራበት ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ያደረጋችሁ እንዲሁም ቦታ ቤት መግዛት ለሚፈልጉ ሸር አድርጉላቸው በቀጣይ ቤቱንም እዚህ ብቅላለሁኝ እንደ አቅማችሁ አሁን ቦታ መግዛት የምትፈልጉ ብቻ ቁጥሬን አስቀምጠላችኋለሁኝ። ታናገሩኝ አላችሁ። ሀሮ መግዛት ለምፈልጉ ከሁለት መቶ እስከ አንድ ሚሊየን መግዛት ትችላላችሁ ማለት ነው። አናግሩኝ ሀራ መግዛት ለምፈልጉ ደግሞ አስሦስት መቶ ሺህ ብር እስከ አንድ ሚሊየን ሦስት መቶ ሺህ ብር ትክክለኛ መግዛት የምፈልጉ ብቻ አናግሩኝ ማለት ነው ዋጋውን ለማወቅ የሚለው በተወሰነም ቢሆን አሳውቂያችኋለሁኝ ትክክለኛ መግዛት የምፈልጉ ግን ቁጥሬን አስቀምጥላችኋለሁኝ አናግሩኝ መግዛት ይችላላችሁ ውድ ቤተሰቦቼ በቀጣይ ኢንሻላህ ቤቱን ደግሞ ለምፈልጉ እንዳቅማችሁ እንደዚህ ነው፣ ይጀብቅላለሁኝ። የተለያዩ መልካም ስራዎችን የተለያዩ ጠቃሚ የሆኑ ስራዎችን ወደፊት የምንሰራበት ይሆናል ኢንሻላህ። እና ሰብስክራይብ እያደረጋችሁ ለሌሎችም ሸር እያደረጋችሁ አበረታቱኝ። ላለሁኝ ወደ ቤተሰቦቼ እና ቁጥሬ ላስቀምጥላችሁ 053 459 አስራአምስት ሰባ ስድስት በዚህ አናግሩኝ። ትክክለኛ መግዛት የምፈልጉ እርግጠኛ ሆናችሁ አናግሩኝ፣ መግዛት ትችላላችሁ እና በያላችሁበት ሰላማችሁ ብዙ ይበል። አብሽሩ። አሰላሙ ዐለይኩም ወረሐመቱላሂ ወበረካቱ